ሰላም ጠናስጥልን ውድ የቻናላችን ተከታታዮች፣ በዛሬው ዜናችን ትኩረት የምናደርገው በሶስት እጅግ በጣም ትኩስና አሳሳቢ መረጃዎች ላይ ነው። በመጀመሪያ ልብ የሚሰብር የሰው ልጅ ሰቆቃ ከአፍሪካ ቀንድ እንሰማለን። ኢትዮጵያውያን ስደተኞች በህገወጥ አዘዋዋሪዎች ባህር ላይ ስለመጣላቸው አሰቃቂ ክስተትና የምስራቁ የስደት መስመር አደገኝነት በአንድ በህይወት የተረፈ ሰው የምስክር ቃል አለን በመቀጠልም የዓለም የገንዘብ ገበያን ያናወጠ ዜና። የአሜሪካ ዶላር ዋርጋ ማስቆልቆሉን የቀጠለ ሲሆን የታይዋን ዶላር ታይቶ በማይታወቅ ሁኔታ መመንጠቁ የንግድ ስምምነቶችን በተመለከተ ከፍተኛ ግምቶችን እያጫረ ነው። ዝርዝሩን እና ከጀርባው ያለውን እንመረምራለን። በመጨረሻም ከመካከለኛው ምስራቅ ውጥረትን ሊያባብስ የሚችል ወሳኝ ዜና፣ የእስራኤል የጸጥታ ካቢኔ ጋዛን ሙሉ በሙሉ ለመቆጣጠር የቀረበ አወዛጋቢ እቅድ አጽድቋል ተጠቅሷል ይህ ውሳኔ ምን እድምታ አለው እነዚህና ሌሎች ተያያዥ መረጃዎችን በጥልቀት የምንዳስስ ይሆናል አብራሱን ቆዩም አንድ አሰቃቂ ክስተት የምስራቅ አፍሪካን የስደት መንገድ አደጋ በድጋሜ አንጓለሷል። ሰባት ሰባቱ ኢትዮጵያውያን ስደተኞች ከጅቡቲ ወደ የመን ሲያቀኑ በህገ ወጥ የሰው አዘዋሪዎች ከጀልባ ላይ ወደ ባህር መጠራቸውን አንድ በህይወት የተረፈ ስደተኛ መሰከረም። ይህ አሰቃቂ ድርጊት የተፈጸመው ምስራቃዊው ኮሪደር ተብሎ በሚታወቀውና ከአፍሪካ ቀን በተለይም ከኢትዮጵያ ወደ የመን፣ ሳዑዲ አረቢያ በሚወስደው መስመር ላይ ነው። ይህ መስመር በየአመቱ ከመቶ ሺህ በላይ ሰዎች የተሻለ ህይወት ፍለጋ የሚጠቀሙበት ቢሆንም ብዙ ትኩረት ያልተሰጠውና እጅግ አደገኛ መሆኑ ይነገራል። ስደተኞች በዚህ መስመር ሲጓዙ በተጨናነቁ፣ ለአደጋ በተጋለጡ ጀልባዎች ከመጓዝ ባለፈ በባህር ላይ የመስመጥ አደጋ በህገ ወጥ አዘዋዋሪዎች የሚፈጸምባቸው አካላዊ ጥቃትና ዝርፊያ በየመን ባለው የእርስ በርስ ጦርነት የሚያጋጥም ስቃይ ነው። እንዲሁም በሳውዲ አረቢያ ላይ ለሚደርስባቸው ጥቃት ሞት ይጋለጣሉ። አለፈው አስርተ ዓመታት ብቻ ቢያንስ 1400 ሰዎች በዚህ መስመር በባህር ሰምጠው መሞታቸው ቢታወቅም በአለማዎች ትክክለኛውን የሟቾች ቁጥር ከዚህ በእጅጉ ከፍ ሊል እንደሚችል ስጋታቸውን ገልጸዋል። በዚህ አሰቃቂ ጉዞ አልፎ የተመለሰውና የክስተቱ ምስክር የሆነው መሐመድ ሌሎች ወገኖቹ በዚህ አደገኛና ስቆቃ በተሞላበት መንገድ እንዳይጓዙ አጥብቆ ያስጠነቅ ይጠነቅቃል። ይህ በእንዲህ እንዳለ የአሜሪካ ዶላር ማስቆልቆሉን ቀጠለም፣ የታይዋን ዶላር በከፍተኛ ሁኔታ በመጨመሩ ምክንያት የንግድ ስምምነቶች ግምቶች ተባብሰዋል። አሁን በደረሰን መረጃ መሰረት የአሜሪካ ዶላር ዛሬ ሰኞ በድጋሜ ዋጋው የቀነሰ ሲሆን በተለይም የታይዋን ዶላር ባሳየው ከፍተኛና ታይቶ በማይታወቅ የ57% ጭማሪ ምክንያት አንዳንድ የሰሃራ ሀገራት ከአፍሪካ የንግድ ጥቅማ ጥቅሞችን ለማግኘት ሲሉ የገንዘባቸውን ዋጋ ሆን ብለው ከፍ ለማድረግ የተዘጋጁን የሚል ግምት በስፋት ተንሰራፍተዋል። ይህ የታይዋን ገንዘብ በአሜሪካ ዶላር ላይ ወደ ሶስት ዓመት ከፍተኛ ደረጃ እንዲጠጋ ያደረገ ሲሆን አርብ ዕለት ካሳየው የ4.4% ጭማሪ በተጨማሪ ዛሬ ደግሞ 5.7% በመጨመሩ 28.932 ደርሷል። በዚህ ተጽዕኖ ሌሎች የኤሲያ ፓሲፊክ ሀገራት ገንዘባቸው ጠቃሚ ሆነው የአሜሪካ ዶላር ከጃፓን ኢየን አንጻር በ0.7% ሲቀንስ የአውስትራሊያ ዶላርም የአምስት ወር ከፍተኛ ደረጃ ላይ ደርሷል። ከሀገር ውጭ የሚሸጠው የቻይና ዩአንም ወደ 6 ወር ከፍተኛ ደረጃ ተጠግቷል። ምንም እንኳ የታይዋን ባለሥልጣናት ይህንን ግምት ቢያስተባብሉም እና የማዕከላዊ ባንክ ገዥ ከአሜሪካ ጋር ምንም አይነት የምንዛሬ የተመን ንግግር እንዳልተደረገ እንዳል ቢያረጋግጡም ግምቱ በገበያው ላይ ተጽዕኖ ማሳደሩን ቀጥሏል። ይህ ሁሉ እየሆነ ያለው በአሜሪካና ቻይና መካከል ያለው የንግድ ውጥረት ሙሉ በሙሉ ባይቀረፍ ሊቀንስ ይችላል የሚል ተስፋ ባለበት ወቅት ሲሆን የአሜሪካው ፕሬዝዳንት ትራምፕ በንግግራቸው ላይ ይህንን ያመላከቱ ቢሆንም ዝርዝር አልሰጡም። በሌላ በኩል የአሜሪካ ማዕከላዊ ባንክ በዚህ ሳምንት ስብሰባ የሚያካሄድ ሲሆን የወለድ ምጣኔ እንደማይቀይር በሰፊ ይጠበቃል። ይህ ባለፈው ወር ከነበረው የወለድ ቅነሳ ግምት አንጻር ለውጥ ያሳየ ነው። በአውሮፓ በኩል ደግሞ የሮና የእንግሊዝ ፓውንድ በአሜሪካ ዶላር ላይ መጠነኛ ጭማሪ ያሳየ ሲሆን የእንግሊዝ ማዕከላዊ ባንክ ግን በዚህ ሳምንት በሚያደርገው ስብሰባ የወለድ ምጣኔ ሊቀንስ ይችላል ተብሎ ይጠበቃል። በአጠቃላይ የአሜሪካ ዶላር መዳከምና የኤስያ ገንዘቦች በተለይም የታይዋን ዶላር ያልተለመደ ጭማሪ ማሳየቱም ከዓለም አቀፍ የንግድ ግንኙነቶችና ከማዕከላዊ ባንክ ፖሊሲዎች ጋር ተያይዞ በዓለም አቀፍ የገንዘብ ገበያ ላይ ከፍተኛ መነቃቃትን የፈጠረ ክስተት ነው። በመጨረሻም የእስራኤል የጸጥታ ካቢኔ የጋዛ ሰርጥን ሙሉ በሙሉ መቆጣጠር እና በግዛቱ የቀሩትን ናሪዎች ወደ ደቡብ ማዛወሩን ያካተተ ወታደራዊ ዘመቻ ለማስፋፋት የቀረበን እቅድ ማጽደቁን አንድ ባለስልጣን ሰኞ እለት ገልጸዋል። ውሳኔው የተላለፈው እሁድ ምሽት ሲሆን ይህ የሆነው ጦሩ በጋዛ ሰርጥ በሃማስ ላይ የሚያደርገውን ጥቃት ለማስፋት በአስር ሺህ የሚቆጠሩ ተጠባባቂ ወታደሮችን እየጠራ መሆኑን ካስታወቀ ከሰዓታት በኋላ ነው። ባለስልጣኗ አክለው እቅዱ ከሌሎች ነገሮች በተጨማሪ የጋዛ ስርጥን መቆጣጠር እና ግዛቶችን መያዝ እንዲሁም የጋዛን ሕዝብ ለደህንነታቸው ሲባል ወደ ደቡብ ማዛወርን ያካትታል ብለዋል። ምንጭው አክለውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ ነዋሪዎች በፈቃደኝነት ወደ ዮርዳኖስ ወይም ግብፅ ወዳለ ጎረቤት ሀገር እንዲሄዱ ያቀረቡትን ሀሳብ ማስታወቃቸውን ቀጥለዋል። ኔታንያሁና በርካታ የእስራኤል ሚኒስትሮችን ያካተተው ካቢኔው የ ጋዛን አስተዳዳሪ የሆነውን ፍልስጤማዊ እስላማዊ ቡድን ሐማስን ለማሸነፍና በጋዛ የታገቱትን እስራኤላውያን ለመመለስ ለማረጋገጥ ያለመውን ይህን እቅድ በሙሉ ድምፅ አጽድቋል። ባለስልጣኑ እቅዱ በሐማስ ላይ ከባድ ጥቃቶችን እንደሚያካትት ገልጸዋል። ሆኖም የጥቃቱን አይነት አልገለጹም። እሁድ ዕለት የጦር አዛዥ ሌተናንት ጄኔራል ኢያል ዛሜር ጦሩ በጋዛ ያለውን ጦርነት ለማስፋት በ10 ሺህ የሚቆጠሩ ተጠባባቂ ወታደሮችን እየጠራ መሆኑን ተናግረዋል። ካቢኔው በተጨማሪም ከመጋቢት ሁለት ጀምሮ በእስራኤል ሙሉ እገዳ ስር ባለችው ጋዛ የሰብአዊ እርዳታ ስርጭት ሊኖር የሚችልበት ሁኔታን አጽድቋል። ምንም እንኳ የሰብአዊ መብት ተሟጋቾች ድርጅቶች እና የተባበሩት መንግስታት ተቋማት በእገዳው ሳቢያ በጋዛ ሁለት ነጥብ አራት ሚሊዮን ህዝብ ላይ ሊደርስ ስለሚችለው አስከፊ መዘዝ ቢያስጠነቅቁም፣ ካቢኔው በግዛት ውስጥ በአሁኑ ወቅት በቂ ምግብ እንዳለ ገልጿል። ባለስልጣኑ እንዳሉት ካቢኔው አስፈላጊ ሆኖ ከተገኘ ሐማስ የእርዳታ አቅርቦቶችን እንዳይቆጣጠር ለመከላከልና የአስተዳደር አቅሙን ለማውደም በሚል የሰብአዊ እርዳታ ስርጭት ሊኖር የሚችልበትን ሁኔታ በጥልቅ የድምፅ ብልጫ አጽድቋል። እስራኤል ከማርች 18 ጀምሮ በጋዛ ላይ ጥቃቷን ከቀጠለች ወዲህ የአየር ድብደባዎችን አጠናክራ የቀጠለ ሲሆን የምድር ላይ ዘመቻዎችንም አስፍታለች። እስራኤል እገዳውና የተጠናከረው ድብደባ ሐማስ በጋዛ የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ያለመነው ትላል ትገኛለች በግዛቱ ያሉ ታጣቂዎች አሁንም በጥቅምት 223 በሃማስ በተፈጸመው ጥቃት የተያዙ 58 አጋዦችን ይዘው ይገኛሉ የሃማስ ጥቃት በእስራኤል በኩል አብዛኞቹ ሲቪሎች የሆኑ 1218 ሰዎችን ለሞት ዳርጓል ሲል ኤኤፍፒ ከኦፊሻላዊ አሃዞች በመነሳት ዘግቧል የእስራኤል የበቀል ወታደራዊ ጥቃት በጋዛ ቢያንስ አምሳ ሁለት ሺ አምስት መቶ ሰላሳ አምስት ሰዎችን መግደሉን በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር አስታውቋል።